ለእኛ ለኢትዮጵያውያን ግን እንደገና በራስ ላይ ዳረጎት በዳቦ ላይ ሙልሙል እንደሚባለው ልዩ እድል አለን። ልዩ እድል ተሰጥቶናል። ይኸውም በስደቷ ጊዜ ልጇን አምላካችንን አዝላ ግብፅን በጎበኘች ጊዜ እንዲሁም ደግሞ ለግብፅ እንደ ተነገረው ሁሉ ለኢትዮጵያም ወፍኖቶ ሂ ዘማለምሪኩ አይጻዳተ ኢትዮጵያ ይደነግጻ ከጥንት የታሰበ መንገዱን አይቻለሁ። የኢትዮጵያ አውራጃዎች ይደነግጣሉ። ኢትዮጵያ ታበጽህ ደው የሃበ እግዚአብሔር ይምጹ ተራብልትም ግብጽ ኢትዮጵያ ታበጽህ ደው የሃበ እግዚአብሔር ማላጅቱ እናቱ ተማላጁ ልጇ ከግብጽ ይምጡ ይመጡ ዘንድ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ተብሎ በተነገረልን ትንቢት መሰረት ኢትዮጵያን ስትጎበኝ አገሪቱን ርስት ሕዝዋን አስራት አድርጌ ሰጥቼሻለሁ ብሎ በዕለተ መስቀል ከሰጠው ቃል ኪዳን በፊት የብኩርና ልጅነት ለእኛ ለኢትዮጵያውያን ስለሰጠ እኛ ኢትዮጵያውያን ለእመቤታችን የብኩርና ልጆች፣ እመቤታችንም ለእኛ የብኩርና እናታችን ስለሆነች በዚህ ደግሞ የበለጠ ልንመካና ደስ ሊለን ይገባል። በቅዳሴ ጊዜ ዲያቆኑ ከዳዊት መዝሙር ሲሰብክ እስመ ትቤ ለዓለም አሐንጽ ምሕረተ፣ በሰማይ ጸና ጽድቅከ፣ ኪዳነ ተካየድኩ ምስለ ኅሩያኔ። ምሕረትን ለዘላለም አጸናለሁ ብለህ ተናግረሃልና፣ እውነተኛ ቃል እውነተኛ ቸርነት በሰማይ ጸና ይላል። እግዚአብሔር አይናገርም እንጂ የማያደርገውን አይናገርም፣ የተናገረውን ደግሞ አያስቀርም። ስለዚህ ለኢትዮጵያ ከሌላው ዓለም የተለየ ስጦታ መስጠቱን ቅዱሳት መጻሕፍት ይመሰክራሉ። ይህ ስለሆነ ስጋዊውም መንፈሳዊውም ሀብት፣ ስጋዊውም መንፈሳዊውም በረከት፣ ስጋዊውም መንፈሳዊውም ጸጋ ኢትዮጵያ በእግዚአብሔር በኩል ያገኘችው እጥፍጥ ሆኖ ይገኛል። አንዱ ክፍል እንደ ሌሎቹ ምዕመናን ሁሉ እንደ ሌላው ክርስቲያን ሁሉ የተሰጣት ሲሆን ሁለተኛው ክፍል ግን በግሏ እግዚአብሔር ምጽዋት አድርጎ የሰጣት ነው። የራሱ አገር ስለሆነች፣ ሕዝቡም የራሱ ስለሆነ ገነት የእግዚአብሔር አገር ነውና በገነት ጎረቤት የፈጠራት ኢትዮጵያም የእግዚአብሔር የግል አገሩ ናት። ስለዚህ መጽሐፍ ተደጋግመው ስለ ኢትዮጵያ ይመሰክራሉ። በተለይም ነቢዩ ዳዊት በዚህ ጉዳይ ላይ አጠንክሮ የተናገራቸው ቃላት በሰፊው ይገኛሉ። ሰሎሞን ነግሶ ወደ ቤተ መንግስት በገባ ጊዜ ዳዊት አባቱ ሸምግሎ ተኝቶ ነበርና እሱ ከዙፋን ላይ ሆኖ ሰሎሞን ከድንካል ጋር ላይ ሆኖ እጁን በሰሎሞን ላይ ጭኖ ሰባ አንደኛውን መዝሙር ጸልዮለታል። ይህም ጸሎት ሁለት ተስፋ የያዘ ነው። አንዱ ለሰሎሞን፣ ሁለተኛው ግን ለኢትዮጵያ የተሰጠ ነው። ስለዚህ እግዚኦ ኩነኔ ከሀቦ ለንጉሥ ፍርድህን ለንጉሱ ስጠው ጽድቀ ከኒ ለወልደ ንጉሥ እውነተኛ ቃልህን ግን ለንጉሱ ልጅ አድርግለት ይላል። ከዚህ ጀምሮ እስከ መጨረሻ ያለው ቃል በሥጋ ለቀዳማዊ ምኒልክ በመንፈስ ግን ለክርስቶስ የተነገረ ስለሆነ ይገንዩ ቅድሜሁ ኢትዮጵያ ወፀላዊቱ ያመደ ይቀምሁ ኢትዮጵያውያን ይገዙለታል ጠላቶቹ ይዋረዳሉ ተብሎ ተገልጿል። በዚህ መሰረት ነው እንግዲህ የኢትዮጵያ ዙፋን ለረጅም ዘመን ጠንቶ የኖረው እግዚአብሔር ኪዳነ ተካየድኩ ምስለ ህሩያኔ ከመወዳቸው ከመረጥኳቸው ጋር ቃል ኪዳን አጽንቻለሁ ብሎ በተናገረው መሰረት ዙፋኑ እንደ ፀሐይ ደምቆ እንደ ፀሐይ ሙቆ እንደ ጨረቃ ደምቆ እስከ ዓለም ፍጻሜ እንዲኖር ለዳዊት በሰጠው ቃል ኪዳን መሰረት የኢትዮጵያ ዙፋን ከዳዊት ዙፋን፣ የኢትዮጵያ ዘውድ ከዳዊት ዘውድ ተጣምሮ ነው ሶስት ሺህ ዓመት የኖረው። ዛሬ ግን ሲበዛ ጨው ይመራል ወይም ማር ይመራል እንደሚባለው ሁሉ አባቶቻችን አክብረው ተጠንቅቀው የእግዚአብሔር ቸርነት የእግዚአብሔር ጸጋ መሆኑን አውቀው ነገሥታቱ ነግሰናል ብለው ሳይታበዩ የእግዚአብሔር ባሮች ነን፣ የእግዚአብሔር አገልጋዮች ነን ብለው የእግዚአብሔር እንደራሴ መሆናቸውን አምነው ተቀብለው፣ ህዝቡም ደግሞ ነገሥታት ከሆኑ ብሎ እንደ ሮም ወይም እንደ ልዩ ልዩ የአውሮፓ ሀገሮች ነገሥታትን አማልክት ናቸው ብሎ ነገሥታቱን ሳያመልክ ለክብራቸው በአምልኮት ሳይመረከት እግዚአብሔር ያሳየ ክርስቶስ ያመልክቶ እያለ ፍጡራን መሆናቸውን እየገለጠ ለእነሱ እየጸልየ ፍርድ ሲጠይቅ መኖሩን አምነው ተቀብለው። አገሪቱ የእግዚአብሔር መንግሥቱ፣ የእግዚአብሔር አስተዳደሩ፣ የእግዚአብሔር ሕዝቡ፣ የእግዚአብሔር መሆኑን አውቀው በጥንቃቄ ጠብቀውት ኖረው ነበረ። የዛሬው ትውልድ ግን ምቾት በዛበት መሰለኝ፣ ክብር በዛበት መሰለኝ፣ ቅንጦት በዛበት መሰለኝ ያንን እንጀራ ረግጦ፣ ነቅፎ ወሩሮ ጥሎ ድህነትን ከኮሚኒስት ተበድሮ እነሆ ሲጨነቅ ሲጠበብ ይኖራል። የኮሚኒስት ህይወት በዓለም በግልጽ ታይቷል። በተለይም ኢትዮጵያ ድጋፍ አድጋው የነበረችው የሸንበቆ ምርኩዝ ሶቪየት ህብረት ዛሬ እምን ላይ እንደደረሰ ሁላችንም የምናውቀው ነው። ነገር ግን ስንባጩ ደግሞ በመሐልቻችን ገብቶ አሁንም አልወጣ ብሎ እያስጨነቀን ነው። ስለዚህ ኢትዮጵያውያን እባካችሁ ስሙ፣ እባካችሁ ተመለሱ። ምን ያህል ግፍ ነው የተፈጸመ። ኢትዮጵያውያን ኢትዮጵያውያን በስህተት በስህተት የሚፈጽሙት ኃጢአት እንዳለ ነው እንጂ በግፍ በጭካኔ የሚደረግ ኃጢአት ከቶ አልነበረም። እግዚአብሔርን የሚፈሩ ሰውን የሚያፍሩ በይሉኝታ የሚኖሩ ስለሆነ ታናናሹም ታላላቁም ምንም እንኳን ኃይል ቢሰማቸው ገንዘብ ቢበዛባቸው፣ ምናልባት የህሊና ትምክህት ይኖራቸው እንደሆነ ነው እንጂ ባፋቸው ባለጠጎቹ ድሃውን ለማኙን ማኙን የኔ ቢጤ እያሉ ነበር የሚጠሩ። የእኔ ቢጤ ማለት ምን ማለት ነው? እሱ እንደኛ ያጸጋ ነው ማለት እኮ አይደለም። እኔ እንደሱ ድሀ ነበርኩ እግዚአብሔር እዚህ አድርሶ ነው እንጂ ማለት ነው። ደካማው፣ ብርቱ፣ ጤነኛው፣ ድውዩ አንድ ሆነው እግዚአብሔርን ሲማጸኑ የኖሩባት ሀገር ነበረች። ስለዚህ ተሳስቶ ወንጀል የሰራ እንደሆነ ተሳስቶ ነፍስ የጠፋበት እንደሆነ አገር ለቆ አገር አልቻሉትም፣ እንጂ አንገታቸው እስኪሰበር ቢያጣምሙ ቢያጠኑም አልቻሉትም፣ እንጂ መንግስቱን እንደሆነ ተሸክመውት ነበረ። ነገር ግን ከወሰዱ በኋላ ያሳደጓቸውን ያሳደጓቸውን ያስተማሯቸውን ክፉና በጎ ያስለያቸውን ንጉሠ ነገሥቱን ባይሆን ቢሆን ባቆያቸው ባይሆን ደግሞ ከገደሉ በኋላ ቅበሩ ብሎ መስጠት ሲገባቸው እንዴት፣ እንዴት ባካችሁ፣ እንዴት በባዶ ያለ ያለ ከፈን ያለ ከፈን የንጉሠ ነገሥት ዴታ በጉድጓዱ ይጣላል? ሶስት የትር ጥልቀት እንዴት እንዲህ ይደረጋል? ክብራቸው ይቅር፣ አባትነታቸው አያሳዝንም? ሆይ እነዚያን ተማሪዎች ሲያስተምሩ፣ እነዚያን ተማሪዎች ሲያስተምሩ በየትምህርት ገበታቸው እየዞሩ ወጥ እየቀመሱ ሻሃን እየተሸከሙ ወይን ብርቱካን እያደሉ! አላስተማሩም ወይ አላስተማሩም ወይ አላባበሉም ወይ? አለመኑም ወይ? አባቶቻቸው አንሰጥም ብሎ ቢሏቸው በገንዘብ እየገዙ አላስተማሩም ወይ? ታዲያ ብር አበደራ አፈር እንዲህ አለመት ይሰጣል ነው የባካችሁን እምቢ ብንል ሌላውን እምነተው እንጂ ምን ነው ጽፈድር ቢስ መስራቱን ለምን ብንተው አይሻልም ነበር ወይ? እነዚህ ሰዎች ገና ገን ሆይ በእስር በነበሩ ጊዜ ከሚያደርጉት ጭካኔ ሌላ በለሞተ በእለተ ሞታቸውም ንጹህ ቅዱስ አቡነ ቴዎፍሎስ ሄደው ሬሳቸውን ስጡን እንግዲህ ሬሳቸውን ስጡን ብለው ጠየቁ። ለምን ከዚህ በፊት ስሳው ሰዎች ሲገደሉ ለምን አልጠየቃችሁም አሏቸው። እነሱማ በተገደሉ ጊዜ የፖለቲካ ውሳኔ ተሰጥቷል ነው ያላችሁን አሉ። እንግዲያ አሁን እሳቸውን ግን እስከ ዛሬ ጠበቅናቸው፣ ረዳናቸው፣ አሳመምናቸውና በእግዚአብሔር ፈቃድ ሞቱ ብላችኋል። ጥሩ ካደረጋችሁላቸው እግዚአብሔር ዋጋችሁን ይክፈላችሁ። አሁን ክርስቲያን ናቸውና ኢትዮጵያዊ ክርስቲያን ናቸውና የኦርቶዶክስ ቤተ ክርስቲያን አባል ናቸውና ጥንቱን በዕለተ ጥምቀት ኋላም በዕለተ መንግሥት ከዚህ ያደረሰቻቸው ቤተ ክርስቲያን ስለሆነች ከዚያም ጋራ የቤተ ክርስቲያን ልዩ ጠባቂ እንደ መሆናቸው መጠን ዛሬ አስከሬናቸውን ተቀብለን እንደ ሥርዓቱ ፍትሐቱን አሟልተን በክብር ማሳረፍ እንፈልጋለን ብለው ቢጠይቁ እንግዲያው በእነዚያ ላይ የመግደል የፖለቲካ ውሳኔ እንደወሰን በእሳቸው ላይ አስከሬናቸውን ላለመስጠት የፖለቲካ ውሳኔ ወሰነናል ብለው ነው የሚመለሷቸው። በዚህ ምክንያት ነው ብፁዕ ወቅዱስ አቡነ ቴዎፍሎስ ከዚያ ተመልሰው ቅድስት ማርያም ቤተክርስቲያን፣ በሌላው ማዛመት ባይቻላቸው ባሉበት ቤተክርስቲያን ፈታታቸውን አስፈትተው ጸሎታቸውን ጸልየው ወደ ቤታቸው ገቡ። ብዙ ሰዎች ስለ ብፁዕ ወቅዱስ አቡነ ቴዎፍሎስ ሲናገሩ አላወገዙም፣ አልገዘቱም፣ በጊዜው መናገር ይገባቸው ነበር እያሉ ይወቅሳሉ። ማንን ይዘው ነው የሚገዝቱ? ማንን ይዘው ነው የሚያወግዙ? ማን ነው የሚወገዝ? የሚወገዝ የሚገዘት እኮ ሃይማኖት ያለው ነው። እግዚአብሔርን የሚፈራ ነው። ሰውን የሚያፍር ነው። እንዳይወገዝ እንዳይገዘትማ አንድ ጊዜ ደምድሞ እንደ ፈረስ ጆሮ እንደ ሰላጤን ጉሮሮ ትንሹ፣ ትልቁ፣ ደሃ፣ ባለጸጋው፣ ምሁሩ፣ ተማሪው እግዚአብሔር የለም ብሎ አንድ ወገን ሆኖ ተነስቷል። ታዲያ ማንን ነበር የሚያወግዙት? የምትወቅ ሰዎች ሁሉ ማንን ነው ያው ግዙ ብላችሁ የምትፈርዱባቸው? ስለዚህ በጊዜው ግን እንደ አስፈላጊነቱ ሄደው አስከሬኑን ጠየቁ። ላለ መስጠት የፖለቲካ ውሳኔ ወሰናል ብለው መለሷቸው። ከዚህ በኋላ ግን እንኳን ሰው እግዚአብሔር ያገኘው ብለው ነው መሰለኝ ያሰቡ። እንዳያችሁት ሶስት ሜትር ጥልቀት ነው ጥለዋቸው የተገኘ እና ይሄ ግፍ ይሄ ግፍ ይሄ ደም ምንጊዜም ጊዜም ሲካሰስ የሚኖር ደም ስለሆነ የኢትዮጵያ ሕዝብ በዚህ በዛሬው ሁኔታ ብቻ ሊታረቅ የሚችል አይመስልም። ስለዚህ እንኳን የሰው ደም የአራዊት ደም በከንቱ እንዳይቀር እግዚአብሔር ለኖኅ በሰጠው ቃል ኪዳን አጽንቷል። በዘፍጥረት ምዕራፍ ዘጠኝ እግዚአብሔር ከኖኅ ጋር ቃል ኪዳን ባደረገ ጊዜ የሰውን ደም ሰው እንዳፈስ ከዚያም አልፎ የአራዊትን ደም እንዳያፈስ ይህን ያደርግ ግን እንደሚበቀለው ተናግሯል። አባቶቻችን አደን በበዛበት ወራት የአውሬ ተስካር እንኳን ያወጡ ነበረ። እንግዲህ እንደዚህ ከሆነ እንደዚህ ከሆነ እንግዲህ ከአዲስ አበባ ጀምሮ ሞላው ኢትዮጵያ። ከዚያ በፊት ግን አዲስ አበባ የአዲስ አበባ አድባራት ገዳማት አለቆችና የሰበካ ጉባኤ አባሎች ምዕመናንም ተባብራችሁ የጃንሆይን ተስካር ማውጣት አለባችሁ። የጃንሆይን ተስካር የእነዚያን የስሳውን ሶች የስሳ ሶች የስሳውን ሶች ተስካር የብፁዕ ቅዱስ አቡነ ቴዎፍሎስን ተስካር ማውጣት ስማቸውን በጸሎት ሃይማኖት ማስጠራት በመገበሪያ በቁርባን ስማቸውን ማስጠራት ይገባቸዋል። ይህ የሆነ እንደሆነ ኃጢአቱ ይሰረያል ኃጢአቱ ይሰረያል፣ ማቱ መቅሰፍቱ ይመለሳል፣ ምህረቱም ይመጣል። ያለዚያ ግን ያለዚያ ግን እንጃ፣ ይቅርታ ይቅርታ፣ እንዲያው አይመጣም። እንዳይ፣ አይመጣም። ማጎንበስ፣ አንገትን መስበር፣ ወገብን መስበር ያስፈልጋልና ወደ ንስሐ ብንመለስ ይሻላል። እመቤታችን እስከዛሬ ጠብቃ ኖራለች። ዛሬ ግን እምቢ ብለናታል፣ እምቢ ብለናታል። እምቢ ማለት ብቻ አይደለም፣ እምቢ ማለት ብቻ አይደለም። ነቢዩ ወአለፈም ትዕቢት ልቦሙ ልባቸው ከትዕቢት አለፈ ብሎ እንደተናገረው ተናገረው ዛሬ ያለው የኢትዮጵያ ወጣት ትውልድ ልቡ ከትቢት አልፏል። አገሩን ነቅፏል። ክብሩን ተጠይፏል። ወላጆቹን ነቅፏል። ወላጆችን ይሰድባል። አመፀኞች ነበሩ፣ ደም አፍሳሾች ነበሩ፣ ግፈኞች ነበሩ እያሉ እያለ አባቱን ይሰድባል። ከየት እንደመጣ አይታወቅም። የደንቆሮ ትውልድ፣ የደንቆሮ ትውልድ፣ ገልበጥ ባጣ ትውልድ፣ ምላሰ ደካማ ትውልድ፣ ካህነት በቀር ስራ የማይችል ደካማ እምነት ያለሽ እምነት ወደኖ ትውልድ አባቶቹን ይሰድባል። የማን ልጅ ሆኖ ነው ዛሬ በጉራ ብቻ

ኢትዮጵያዊነቱን ዘንግቶ አባቶቹን ይሳድባል እና የትውልድ ከትቢት አልፏል። ከዚያም አልፎ የእግዚአብሔርን የአምላክን እናት እመቤታችንን ቅድስት ድንግል ማርያምን ይሰድባል ይሰድባል። የት አለችና ነው? ሞታ የለም ወይ? እሬሳ ሆና የለም ወይ? የደረቀች የሰለተች አይደለችም ወይ? ያለ ይሰብካል። ያውም ክርስቲያኖች ነን የሚሉት ወገኖች ናቸው ይህንን የሚናገሩት። በልጁ አደም ድነናል፣ በልጁ አደም አድገናል፣ በልጁ አደም የመንግስተ ሰማያትን መክፈቻ ተቀብለናል የሚሉ የቤተ ክርስቲያን ወገኞች ወገኖች ወገኞችን መላቸው እንጂ ወገኖች ሰዎች አይደሉም፣ ወገኞች እመቤታችንን እየሰደቡ ልጇን እናመልካለን እያሉ ይላሉ። የትውልድ ታዲያ በምንድነው ይቅርታ የሚያገኘው? ከዚህ አልፎ ደግሞ አልበቃው ብሎ እግዚአብሔር የለም የሚል የኮሚኒስት ሊቃላ የሌኒን የማርክስ ሊቃላ ሆኗል። እግዚአብሔር የለም አዋጣማ አዋጣም የለ መሄድ የለ መድረስ ነው የለ መድረስ ነው። ሰማይ ብትወጡ ምድር ብትገቡ የእግዚአብሔር ክንዷ አጭር አይደለችም፣ ሁሉንም ትዳስሳለች። ወደ ላይ ብቅ ያለውንም ወደ ታች ዝቅ ያለውንም አንድ ጊዜ በኩርኩም ያስተካክለዋል። ያማተዋል፣ ያጋጨዋል፣ ያስተካክለዋል፣ ይደረድለዋል እንዲሆን አይቀርም። ስለዚህ ስለዚህ መሰብሰቡ ብቻ አይበቃም። እዚህ መጠራቀሙ ብቻ አይበቃም። ልባችን ጭምር እንዲመጣ ያስፈልጋል። እግራችን ብቻ አይደለም፣ ልባችን ጭምር እንዲመጣ ያስፈልጋል። እግራችን ብቻ አይደለም፣ ልባችን እንዲደክም ያስፈልጋል። ልባችን እንዲሸነፍ ያስፈልጋል። ከእግዚአብሔር ከእግዚአብሔር ዙፋን ፊት ልባችን እንዲንበረከከ ያስፈልጋል። ምሕረት ትፈልጉ እንደሆነ ይቅርታ ትፈልጉ እንደሆነ የጸጋ ምጽዋት ትፈልጉ እንደሆነ ቀኑ እየቀረበ እየመቸ እየጠበበ እየመጣ ነውና የምጥ ቀን ከመጥረሱ አስቀድሞ አሁኑኑ ንስሐ መግባት ይመረጣል። ኢትዮጵያውያን ቤታችንን ወደ እግዚአብሔር እንመልስ። በተለይም ክርስቲያኖች አሁን ያመጡ ክርስቲያኖች ናቸው በልዩ ልዩ ቋንቋ ልዩ ልዩ ወገን ፈጥረው የሚያስቸግሩት እግዚአብሔርን የሚያስቸግሩት ክርስቲያኖች ናቸውና ክርስቲያኖች እንዲታረሙ ያስፈልጋል። ኢትዮጵያውያን፣ ኢትዮጵያውያን፣ ኢትዮጵያውያን ስሙ፣ የእግዚአብሔርን ቃል ስሙ። ወደ እኔ ተመለሱ እመለስላችኋለሁ ይላል እግዚአብሔር። ወደ እኔ ተመለሱ እመለስላችኋለሁ ይላል እግዚአብሔር። ወደ እኔ ተመለሱ እመለስላችኋለሁ ይላል እግዚአብሔር። ከዚህ በቀር ይሄ እንደው ዝም ብሎ በየሜዳው እንደ ክረምት እንቁራሪት መጫወቻ ሆኖ መፎከሩ የሚያዋጣ አይሆንም። አርማ፣ አንድ አርማ፣ የኢትዮጵያ አርማ አንበሳ ዘእምነገደ ይሁዳ ኢየሱስ ክርስቶስ። ሰንደቅ ዓላማ፣ አንድ ሰንደቅ ዓላማ፣ የኢትዮጵያ ሰንደቅ ዓላማ። ሦስት መልክ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ተብሎ ሲመሰገንበት ሲመለክበት የኖረው አንድ ሰንደቅ ዓላማ፣ አንድ ህዝብ፣ አንድ ወገን፣ አንድ ኢትዮጵያዊ እንጂ አማራ ትግሬ፣ ጎንደሬ ማለት የለም። እምቢ አለ እምቢ አለ ከእግዚአብሔር በረከት የተለየ ነው። እሺ አለ እሺ አለ ከእግዚአብሔር በረከት ተሳታፊ ነው። የእግዚአብሔር ሰይፍ ተመዟል። እንዲያው አይመለስም እንዲያው አይመለስም። ዳኛው፣ መሪው፣ የሰልፍ መሪው ቅዱስ ሚካኤል መላእክትን አስከትሎ ወጥቷል። የሚቀጣውን ይቀጣል፣ የሚሾመውን ይሾማል፣ የሚሽረውን ይሽራል። ስለዚህ የተመለስክ ትድናለህ፣ ያልተመለስክ ግን ሞት ተፈርዶብሃል። ይህ የማይቀር ነገር ነው። ታገኘዋለህ። ደግሞ ነገ ተነገ ወዲያ የሚባል አይደለም። እንግዲህ ወደ እመቤታችን መምጣት ማለት፣ ወደ እመቤታችን መማጠን ማለት በንጹህ ልብ መምጣት ነው እና በንጹህ ልቡናችን ወደ እመቤታችን፣ ወደ ቤተክርስቲያን፣ ወደ አምላካችን እንመለስ።